ተአምራት ሲጀመር ለገሌ ነገር የሚባል አይደለም። ምክንያቱም ይሄ የጽድቅ ጉዳይ አይደለም። በነገራችን ላይ እኛም ቢሆን እግዚአብሔር ሳናይ ውለን አናውቅም። ክቡር መምህራችን እንኳን ከኳታር ወደ ኢትዮጵያ እንዲሁም ወደ ቤተያችን በሰላም መጡልን ት እንኳ እንዳናቆያቸው፣ እንግዲህ የመጀመሪያው ጥያቄ እመቤታችን ቅድስት ድንግል ማርያም ግንቦት 21 ቀን በደብረ ምጥማቅ የተገለጸችበት ዕለት ነው። በዚህ ዕለት እስከ አምስት ቀን ድረስ የተገለጸችበት ሳምንት ነው። ይህ ሳምንት የማርያም ታምር እየተባለ ይከበራል። እንዴት ነው ታሪካዊ ትውፊቱ? ይሄ እመቤታችን የበዓል ሳምንት ነው። ከሌላ አምስት ቀናት እንድናከብረው በታምረ ማርያም ተጽፎ እናነባለን። እና በቤተክርስቲያናችን ይሄ ትውፊት ከጥንት ጀምሮ ይሄ ታምር ከተገለጸበት ጊዜ ጀምሮ ማለት ነው እየተከናወነ የቀጠለ ነው። የሚሆነው ልክ የጌታችንን በዓል ስናከብር፣ የትንሣኤውን በዓል ስናከብር ለሰባት ቀናት እንዲሁ እናከብር የለ። ልክ እንደዚሁ የእመቤታችንም በዓል ስናከብር የተገለጠው ታምር ትልቅ ከመሆኑ የተነሳና የተገለጠችውን በነዚያ ቀናት ስለነበረ ማለት ነው የቀጠለበት ምክንያት እነዚያ ሁሉ ቀናት ተገልጣ ተባርካቸው ድውያኑ ትፈውስላቸው ስለነበረ ተአምር ባደረገችባቸው ቀናት ደግሞ የማክበር ልማድ በቤተ ክርስቲያናችን አለ። ቅዱሳን ስራ ይሰሩበትን በዓል ማከብራለን። ምክንያቱም ከእግዚአብሔር ታዘው ከእግዚአብሔር ተፈቅዶላቸው የሰሩት ይሰሩት ብለን ስለምናምን፣ ይልቁንም እግዚአብሔር በእነሱ አድሮ ሊሰራው የፈልገውን ነገር አድርጓል ብለን ስለምናምን ያንን እናደርገው ማለት ነው። ሁለተኛ ጥያቄ ደግሞ ለሙስሊም ሁሉ እንዴት ልትገለጽ ቻለች? ያው ክርስቲያኖችም እስላሞችን በጋር ተገልጣ ያዋት ነበረ ተብሎ ነው የተጻፈው በታሪካችን። ይሄ የሆነበት ምክንያት ምንድን ነው? እግዚአብሔር በምድር ላይ ለሚያደርጋቸው ተአምራት ለክርስቲያኖች ለብቻ ብሎ ያደረገው ተአምር የለም። በምድር ላይ የሚደረገው ተአምር መንግስተ ሰማያት የሚያገባ አይደለም፣ ሲጀመር ለፍጥረት ሁሉ የሚደረግ ተአምር ነው። በምድር ላይ ትምህርቱም የሆነ ተአምራቱ ለክርስቲያኖች ብቻ የሚገለጥ አይደለም ለሁሉም ፍጥረት ሚገለጥ ነው። ለዚህ ነው ጌታ በወንጌል ላይ ስብኩ ወንጌለ ለኵሉ ፍጥረት። ለባህሪያ እግዚአብሔር ለተፈጠረ ለማንኛውም ሰው ይሄ ሊደረግለት ይገባል። ታምርም እኮ አሁን እኛም ጋር ስትመጣ ጠበል፣ በእኛ ሃይማኖት ውስጥ ያልሆኑ ሰዎች መተው ይጠመቃሉ፣ አንከለክላቸውም። ለምድሮም አንከለክላቸውም። ይሄ የልጅነት ጥምቀት አይደለም፣ የምናጠምቀው የታምራት ነው። ታምራት ደግሞ ለማንኛው ቤተክርስቲያኒቱ ልታደርግ ትችላለች። በጴጥሮስ ጥላ ይፈወሱ የነበሩ ድውያን ሃይማኖታቸውን እናውቃለን ማንን እንደሆኑ እንኳ እናውቅም። ብቻ የጴጥሮስ ጥላ ይፈውስ ነበር የሚለውን ታሪክ ነው መጽሐፍ ቅዱስ የመዘገበልን እና ይህም ከዚያ ጋር የሚገናኝ ነገር ታምራት ሲጀመር ለገሌ ነገር ይባል አይደለም። ምክንያቱም ይሄ የጽድቅ ጉዳይ አይደለም። እግዚአብሔር ለትውልዱ መድኃኒትን ፈውስን ይሰጣል። ይሄ ለሚያምንም ለማያምንም ያደርጋል። ሥጋዊ ጉዳይ ነው። ለዚህም ነው እንደም በወንጌል ላይ በማቴዎስ ምዕራፍ አስራ አምስት ላይ የልጆችን እንጀራ ለቡችሎች መስጠት አይቻል አይደለም ነው ውሾችም እኮ እንጂ ከጌቶቻችን ማዕድ የሚወድቀው ፍርፋሪ ይላል። ፍርፋሪው ምንድን ነው? ውሾችም ይበሉት ከተባለ ይሄ እኮ ተአምራት ነው። ዋናው ምንድን ነው? ለልጆች የሚሰጠው እንጀራ ምንድን ነው ከተባለ ልጅነት፣ ያኛው ደግሞ ፍርፋሪ ነው። ሌላው ይሄ ማለት ተራ ነገር ነው። አንተም እኮ ታምራት ስለተደረገልህ እና መቤታችንን በምድር ላይ ተገልጣ ስለታየች መንግስተ ሰማያት አትገባም መንግስተ ሰማያት የምትገባው ከሰራው ስራ የተነሳ ነው ያ ወደ ስራ ነው የሚመራህ እንጂ እሱ ራሱ ገነት አያገባም ያ ግን ወደ ስራ ወደ ማመን ወደ መጠመቅ ያመጣል ኢየሱስ ክርስቶስም አሁን ከጻድቃን ይልቅ አጣንን ነው የመረጠው በዚህ ምድር ላይ ከአጣን ጋር ነው በአብዛኛው ይውል የነበሩ ለምን አጣንን ማዳን ነው የሚፈልገው ስለዚህ ለሁሉም መገለቷ የተደረገ መሆኑት የሚያሳየው የእግዚአብሔር ጽድቅ የእግዚአብሔር ጸጋ ሁሉንም መጎብኘት ትፈልጋለች ነው።